ውዴ ገና ከአሁኑ እግዚአብሔር ያሳይሽ። ዜድ እኮ ቲቪ ትበለኝ እሰብራለሁ። ይሄ ፀብ አደለም፣ ፀብ አደለም። ገጥመሻል፣ ግጠሚ። ጓደኛሞች አሁን ስራ ላይ ነው ያለ። ነው ጋይ ስራ ላይ አሁን ስራ ላይ ይም ላይ አንተዋወቅም። ስራ ላይ አንተዋወቅም። ዘይድማ እንደሆነች አላውቅም። ስራ ላይ ነው ያለ። ነው ውዶቼ ቅንድ ምን ችግር አለው ያላ እሺ ጋይዝ ታብታብ አድርጉልኝ፣ ሼር አድርጉልኝ። ወይኔ ጉድ ይፈላ ፈሩዋት ግን አስፈራራክ። ወይኔም ላይ ይመጣሉ። ምን ይሰራል? ቀንድ ቢቅር ያድጋል። ድሮንስ ምን ኖሮት ነው? በኩልኮ ነው ኃይል ያለው። በኩልኮ ነው ራሱ። የታባቱ እንደሄዳ አላቅም። ጉዴ ፈላ? ቀንደቤን ብትቀጣኝ እራሱ ምን አይነት ኩል እንደምኳልም አላውቅም። ዝግጁ ነሽ? አስጠበብሽው ያንን ሸማ ላያራምድ ጠቦጫማ ጀምርሽ እንዴ? ምን ነው አንቺ ሌላ ተቀየረ። ኒው ማች ፊቸሪንግ ምናምን ምናምን የሚቀባጠር ነገር መጣብኝ።

እዛ አልጠራው ሼር አርጉ። ለእኔም ሼር አርጉልኝ እሺ። በማርያም ለምትፈልጉት ሰው ሼር አርጉ። ስሙኝ፣ ግላቭ ያለው ሰው አለ። መጀመሪያ ከመጨቃጨቃችን በፊት ግላቭ እንዴት እንደምትሰሩት ለሰዎች አሳይ ነበረ። ግላቭ እስኪ በእናታቸው ያን ሰው ሼር አርጉ የምትለው እንሽላሊቱ ነው ውዶች፣ የዲቦራ ሰውዬ እሱ ና ሼር አርጉ የምትለው ማርያምን አውቀዋለሁ እግዚአብሔርን በቃ እሱ ከመጣ ትታገጣለ ሰምታይ ነው መሰለኝ አስር ሺ ጋይስ፣ አስር ሺ ንጓለ ቅጣት አስር እሱ ጋ ጌታ ምስክሬ ነው። ሼራ ውስጡ ውስጡ ነው እንትን የሚለው ያለውን ህመሙን ሁሉ ነው የሚወጣብኝ ላይ ላይ አስር ጋይስ፣ ሁለት ሺ ነው ይቀራል ለአስር ሺ ሁለት ሺ ከዚ ከዚህ ሁላ ሰዎች ማለት አስር ሺ የሚያስገባን የለም ውዶች። አስር ሺ ሁለት ሺ ነው የቀረን ጋይስ፣ ሁለት ሺ ነው የቀረን። ግላቭ ያለው ሰው ማን ነው ግን? ግላፍ አሁን አትጠቀሙ ጋይስ። ብዬኔ ፍቅር ቴንኪው ሶ ማች ሂዱ ጋይስ፣ አስር ሺ ንግ አስር ሺ አስር ሺ አስር ሺ ሂዱ ውዶች፣ አስር ሺ እንዲህ በኢየሱስ ስም። ለስምንት መቶ እዚህ ደርሰን ለስምንት መቶ ጋይስ፣ ለስምንት መቶ እዚህ ደርሰን ለስምንት መቶ ጋይስ፣ ሂዱበት ሂዱበት፣ ሰባት መቶ ሰባት መቶ እዚህ ደርሼ ጌታም በጣም ነው የሚያስጠላው። ወይኔ አራት ሺህ አስገቡ! ዋን ቱ ትሪ ቴንክዩ ሶማች በጣም ነው የማመሰግነው። ቴንክዩ ቴንክዩ ቴንክዩ በጣም ነው የማመሰግነው። በስማሞ እንደ መንፈስ ቅዱስ ፌቪዬ ዶልቼ እዩ በጣም ነው የማመሰግነው። ስሙኝ ግላቭ አላችሁ ኢብሮ ኢብሮ ሁለት ግላቭ አለች። ሰታኝ ሺህ ዶልቼ አንድ ግላቭ አለ እዩ አንድ ግላቭ አለሽ። ስሚ ዜድ ደመና ማድረግ አይቻልም አይደለም አድርጉ ምን አገባኝኔ። እኔ እንደዚህ የሚባል ነገር አይሰራም፣ እኔ ጋር አይሰራም፣ አይሰራም። በቃ ሻካ ሰ ዋን ዚሮ ነን፣ ዋን ዚሮ ነን። ስሙ ይዲጂ አንድ አንድ አንድ ለአንድ እንትን ልበላት። ሼር አድርጉልኝ። ግላብ ያላችሁ እንዳትወጡ፣ እሺ እዩ፣ እንዳትወጡ። አሁን ሰታይ ትወጣለች። ጋይስ ታብታብ አድርጉልኝ ታብታብ እንደምንም ብለን 10 ሺህ ንግባ። ቅጣት በ10 ሺህ ስለሆነ ሁላችሁም ጋይስ ታብታብ ሸራርጉ ማለት ነው። ወደሱ ናንተ የተረገባችሁ ሸራርጉለት። ሂዱ ጋይስ ሂዱ። ያን ሽላሊት መጣ። ሂዱ ሂዱ ጋይስ፣ ሲዱ ሂዱ። ታብታብ ምን ያለ አይደለም፣ የሀገር ምን አገባኝ እኔ። ቦነሱ በታብታብ እንግባ። በታብታብ አንድ ሺህ አይኑ አውቃ ነው መሰለኝ በታብታብ ብለን በእውነት ስድስት ሺህ ታብታብ መግባት እንችላለን። በታብታብ ስድስት ሺህ መግባት እንችላለን። ጋይስ ታብታብ አርጎ እስክሪኑ ንኩት፣ እስክሪኑ ንኩትኝ። እቺ ሴትዮ ላይ ከጣለኝ የእኔ ጠላቶች ሄደው ነው እዛ ሲገፉ የሚሉትኝ፣ ስቀጣ ነው። ሙሎ ዛሬ ታብታብ አድርጉልኝ፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። ሁላችሁም ሪፖስት አድርጉልኝ፣ ጋይስ ሪፖስት አድርጉልኝ፣ ሪፖስት አድርጉልኝ። ሪፖስት ማድረግ ትችላላችሁ። አስትምልሽታለች እሱ ጋር ሪፖስት አለ። ሪፖስት አስር ሺህ እንግባ ጋይስ፣ አስር ሺህ አስርሺ እንደምንም ብለን አስር ሺ ለቅጣት የሚሆን እይ፣ ማን ነበር ኢብሮ፣ እንዳትወጣ እሺ። ግላብ ትሰጠኛለክ እኔ ሰጠኝ ሰለክ እሺ። ወይኔ፣ ትሺፕ ነው ኢብሮ አለ። ሁሌ በግላብ ነው የምንጣላው ጋይስ። እዚህ ቤት ኢብሮ፣ እንዳትወጣ እሺ፣ እንዳትወጣ ኢብሮ፣ እንደምንም ብለን እንዳትወጣ። ግላቡን ሰጠኝ ወጣ። ዝም ብለን እንዳትሄድ እሺ ጋይስ። ሺፕ ሉት ሺፕ እየመጣ ዘጠኝ አበባ ሰጠኝ ዘጠኝ ሰዎች ጋይ፣ ዘጠኝ ወይኔ፣ ዘጠኝ አበባ ጋይስ፣ ዘጠኝ ፍላው